እኔ ምን እንደምልሽ አላቅም ራሴን አጠፋለሁ እያለ ነው ገብቶሻል እሱ። እኔ እጅግ አስደንጋጭ መረጃ እንግዲህ ደርሶናል። በጣም በጣም የድሮ ጓደኛዋ በተለይ ደግሞ ፍቅረኛዋ ነበርኩኝ ብሎ አንድ ሰው ወደ ሚዲያ ከተፍ ብሏል ማለት ነው። እንግዲህ በጣም ብዙ ነገሮች አብሮ እንዳሳለፉ በተለይ ደግሞ በአሁን ሰዓት ላይ መነጋገሪያ በሆነበት ሰዓት ላይ እንግዲህ የሩታና የአብርሽ ጉዳይ እጅግ አሳሳቢ በሆነበት ሰዓት ላይ ይሄ ሰውዬ ኬት እንደመጣ ባይታወቅም ወደ ሚዲያው ከተፍ ብሏል ማለት ነው። ስለዚህ ጉዳይ እንግዲህ እውነት ነው ወይስ እንዴት ነው ይሄ ነገር የሚለውን አብረን ምናይ ይሆናል በሰፊው በዚህ ቪዲዮ የምታዩት ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው እንግዲህ ቪዲዮአችንን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በጣም በጣም ብዙ ሰዎችን ያነጋገረ በጣም ብዙ ሰዎችን ያስከፋ እንግዲህ ትልቅ ነገር ደግሞ ወደ ሚዲያ መጥቷል ማለት ነው። እጅግ በጣም በሚያሳዝን ሁኔታ እንግዲህ የሩታ ፍቅረኛ ነኝ ብሎ አንድ ሰው ደግሞ ወደ ሚዲያ እንደመጣ መረጃው ደርሶናል ማለት ነው። አንዳንድ ፎቶዎችና ቪዲዮዎችን ወደ ዩቲዩብ እየጫኑ ነው። እንግዲህ በጣም በጣም ከባድ ነገር ተከስቷል። ይህም እንግዲህ በጣም ብዙ ሰዎችም እያነጋገረ ይገኛል። በተለይ እንግዲህ በዛሬው እለት በጣም በብዛት ሼር ሲደረግ የነበረ አንድ ቪዲዮ አለ። ስለሱም ጉዳይ በደንብ እናወራለን እንግዲህ እጅግ በጣም ከባድ ሁኔታ ውስጥ ገብቷል። በተለይ እና አብርሽ ጉዳይ ከዚህ በፊትም እንግዲህ እንደምታውቁት ያው ነፃነት መታ ነበረ፣ በአብርሽ ሳይድ እንደዚህ መታ በጣም ብዙ ነገሮች ተከስቶ ነበሩ። በተለይ እንግዲህ ነፃነት መምጣቷ ደግሞ እጅግ ትዳራቸው እንዲፈርስ እና ወዳልተፈለገ ነገር ውስጥ እንዲገቡ አድርሷቸዋል ማለት ነው። በዛም የተነሳ እንግዲህ በጣም ብዙ ዋጋ ከፍሏል። አሁን ላይም እንግዲህ እጅግ በጣም አነጋጋሪ የሆነ ነገር ተከስ ተነስተዋል ማለት ነው። ይህንን መረጃ ለማጣራትም እንሞክራለን በዚህ ቪዲዮ። እውነት ነው ወይስ ይሄ ነገር ምን ጉድ ነው ብለን እጅግ በጣም በሚገርም ሁኔታ እንግዲህ እናጣራለን። እውነት ከሆነ እጅግ በጣም በጣም ያሳዝናል። ምክንያቱም እንግዲህ ያው ጫፍ ላይ የደረሰው ትዳራቸው ወደ መፍረሱ ይቀርባል ማለት ነው። ስለዚህ በጣም በጣም ከባድና ጥንቃቄ የሚያስፈልግ ጉዳይ ነው። ስለዚህ ጉዳይ እንግዲህ በስነ ስርዓት ቁጭ ብለን በተረጋጋ መንፈስ ለማጣራት እንሞክራለን። አንዳንድ ሰዎች ጋራም እንደውለን እውነታውን ለማረጋገጥ እንሞክራለን ማለት ነው። እንግዲህ ውድ የቻናል ቤተሰቦች እጅግ በጣም አስገራሚ ነገሮች እየተከሰቱ ነው። በተለይ በአብርሽና በሩታ ጉዳይ እንደምታውቁት እጅግ በጣም ብዙ ነገሮችን እያሳለፉ ነው። በተለይ እነሱን ለማስታረቅ የሞከሩት ደግሞ እነ ኤፍሬምና እነ አቤላ፣ እንግዲህ እንደምታውቁ ቀንና ለሊት ሳይሉ በጣም ሲለፉ ነበረ። እንግዲህ በጣም ብዙ ጫናዎችን ተቋቁሞ፣ በጣም ብዙ ስድቦችን ተቋቁሞ፣ በተለይ ዩቲዩብ ላይ እንግዲህ ቪዲዮዎችን በደንብ ሲለቁ በጣም ብዙ ሰዎችም እየተቃወማቸው ወይም ደግሞ እነሱም በጣም እንትን እያደረጉ ነበረ፣ ሞራላቸውን እየነኩ ነበረ። እና ያ ነገር ደግሞ በጣም እንግዲህ ዋጋ አስከፍሏቸዋል ብዬ ነው የማስበው። በተለይ ጓደኞቻቸው እንግዲህ የሩታና የአብርሽ ጓደኞች እጅግ በጣም ዋጋ ከፍሏል። እሱ ብቻ አይደለም፣ እንግዲህ ያው በሚያነጋገር ሁኔታ ደግሞ ምንም አይነት ትዳራቸው ፈርሶ እንኳን አነጋጋሪ ሁኔታ ውስጥ ሲገባ አን እንድም ቀን እንኳ ወደ ሚዲያ መጥቶ ይሄ ነገር ምንድነው? መፍትሄው ምንድነው? እናስታርቃችሁ እንኳን ብሎ አልመጡም። እነሱም እንግዲህ ዳኒ ሮያልና ፅጌ ሮያል በተለይ በደንብ እንደምታውቁ ያው ሰርጉ ላይም በደንብ ተገኝቶ ነበሩ ዱባይ ድረስ ሄዶ የተገኙት እንግዲህ በዚህ ጉዳይ ላይ ግን ዝምታ መርጧል ማለት ነው። ምንም አይነት ንግግር አልፈለጉም። ምንም አይነት ደግሞ ሀሳብም አልሰጡም። ለማስታረቅም አልሞከሩም። በጣም ብዙ ሰውም ተከፍቶባቸዋል። እንግዲህ በዚህ የተነሳ እጅግ በጣም አዝኗል ማለት ነው በተለይና አብርሽ እንግዲህ። አሁን ደግሞ የመጣው መረጃ እጅግ በጣም አስደንጋጭ ነው፣ ምክንያቱም ህይወታቸውን እንግዲህ ወደ አልተፈለገ ነገር ውስጥ ሊያስገባ ይችላል ብለን ነው የምናስበው። እንግዲህ ያገኘነው መረጃ ከዩቲዩብ ላይ ነው። እጅግ በሚያሳዝን ሁኔታ እንግዲህ አንድ ዩቲዩብ ቻናል የሩታ ፍቅረኛ ወይም ደግሞ የዱሮ የሩታ ፍቅረኛ በአዲስ መልክ እንግዲህ ቪዲዮ መጥተዋል እና አንዳንድ መረጃዎች አሉኝ በተለይ ከሩታ ጋር የነበሩኝ ነገሮች እሱን ላጋራችሁ ፈልጋለሁ ብሎ ወደ ሚዲያ መምጣቱ ደግሞ እጅግ በጣም ብዙ ሰዎችን አሳዝኗል ማለት ነው። እንግዲህ በተለይ በአሁኑ ሰዓት ማንሳት ለምን አስፈለገ፣ ይህንን ነገር እንደ ኢሹ ማንሳት ለምን አስፈለገ ብሎ በጣም ብዙ ሰዎችም እየተነጋገሩበት ይገኛሉ። በተለይ በሩታ ፍቅረኛ የተባለው ሰውዬ እንግዲህ ምክንያቱም ይሄ ልጅ እንግዲህ ምን ፈልጎ ነው በዚህ ሰዓት የመጣ? በተለይ ደግሞ በአሁን ሰዓት ላይ እጅግ በጣም እንግዲህ ያው እንደምታውቁት በጣም ዋጋ እየከፈሉበት ያለበት ሰዓት ላይ ለመታረቅ እንኳን በጣም ብዙ ሰው ለማስታረቅም እየለፋበት ባለበት ሰዓት ላይ ይሄ ሰውዬ እንግዲህ መምጣቱ ሆን ተብሎ በቃ የታቀደ ነው ብሎ በጣም ብዙ ሰዎችም እየተነጋገሩበት ይገኛሉ። እውነቱንም ለመናገር እንግዲህ ያው እኛም ለማጣራት ያካሄድ ነው ነገር አንደኛ ምንም አይነት ትክክለኛ መረጃ እንኳን ይዞ አልመጣም ይሄ ሰው። ፎቶ አለኝ ወይም ቪዲዮ አለኝ ብሎ ነው የሚያወራ እንጂ ምንም አይነት ፎቶም ይሁን ቪዲዮ እስካሁን ድረስ እንግዲህ ወደ ቻናልም ወደ ዩቲዩብ ቻናልም ይሁን ወደ ተለያዩ ሶሻል ሚዲያ ላይ አልለቀቀም ማለት ነው። ግን እርግጠኛ ሆኖ ፎቶውንም ቪዲዮን እንደሚለቅ እንግዲህ በትክክል ተናግረዋል ማለት ነው። እንግዲህ ይህንን ነገር እውነት ከሆነ ወይም ደግሞ ቪዲዮም ይሁን ፎቶም ከተለቀቀ እውነቱን ለመናገር በጣም ብዙ ሰዎች እንግዲህ በሰውዬውም ያዝናሉ። በተለይ ደግሞ እንግዲህ በሩታ በጣም ያዝናሉ ብለን ነው የምናስበው። እንግዲህ ሩታም በጣም በብዙ መንገድ ሲጠራጠሩ የነበሩ ሰዎች አሉ። እንግዲህ በአሁን ሰዓት ደግሞ ይሄኛው መጠራጠር ከፍ ያደርገዋል ማለት ነው። ምክንያቱም እንግዲህ እንደምታውቁት ሩታ ጥፋተኛ እንዳልሆነች እና ምንም ነገር እንዳላጠፋችን እስከ ዛሬ ድረስ የሚታወቀው እንግዲህ፣ በዚህ ሁኔታ ደግሞ በተለይ በአብርሽ ጉዳይ ደግሞ እንግዲህ እሷም ጥፋት ካለባት የአብርሽ ብቻ ካልሆነ እንግዲህ ነገሩ በጣም ተደበላለቀ ማለት ነው። እንግዲህ በጣም ብዙ ብዙ ወሬዎች እየተናፈሱ ነው። ይሄ ነገር እስከሚረጋጋ ድረስ እኛም እንግዲህ ለማጣራት እንሞክራለን። በትክክለኛ መረጃ የምንመለስ ይሆናል። እጅግ በጣም አሳሳቢ ነው ይሄ ነገር፣ ትኩረትም ሊሰጠው የሚገባ ጉዳይ ነው። እንግዲህ ሰላም እንዲሆን እንመኝላቸዋለን። በተለይ አብረሽና ሩታ ዋጋ የከፈሉበትን ትዳር እንዳያጡ እንግዲህ በጣም በጣም ሰላም እንዲሆኑ ከወዲሁ እንመኛለን ማለት ነው። እንግዲህ ውዴ ቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይሄንን ይመስል ነበረ እጅግ በጣም ከባድ ነገር ውስጥ ሆኖ እንግዲህ እያሳለፉ ላሉት በተለይ ለሩታና ለአብርሽ መልካም ምኞታችን እየተመኘን በቀጣይ ቪዲዮ እስከምንገናኝ ድረስ እናንተም በያላችሁበት መልካም ጊዜ ይሁንላችሁ።